ተምገ ነር ተሁን ያወራአምር ስራልኝ ካልክ ደግሞ ክብር እንዳለ ለእነሱ በተግባር አሳያቸው። በጣም ነው የሚከተሉ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ ግን ስለ እህቶቼ አሁንም ዛሬም ነገም እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ። የመቀበል ያለ መቀበል ሲቀጥል፣ በግ የሚባሉት ደግሞ ለምን መሰለህ? በጎች ምናምን የሚባሉት እኔ ምላቸዋለሁ። አንዳንዴ ግን ምላቸው የሚሉት የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች። አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ፣ ኦፍኮርስ ዛሬም፣ ነገም፣ ከነገ ወዲያም ለሚቀጥለው ማመት በግ ነች መታ። የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት፣ ገባ አደለም። እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንክ ዩ። እኔ ስሜ ስለጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም። በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው ነገር ግን እኛ ማቲን የመናገር መብት አለ። ምክንያቱም ማቲ ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አሁን የምታወሪበት መንገድ ትክክል አይደለም። አለመማውራው ያ ውጭ በቃ እንደዛ ከሆነ ውጪ። አንድ ነገር ልንግባባ ነው ያለ እሷ ግን የምታወራበት ትክክል አንድ ነገር ማወቅ ያለብሽ ስለዚህ፣ ትክክል መደማመጥ አለብን። መሲ መሲ ቆይ አንዴ ተረጋጉ። አሁን ቀስ እያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጁ ሰን እንዲያውም ያለችው አሁን ነው። እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬሽ ረጁን ስላየኋት ኦንላይን ላይ አስገቧል ረጁን ምንድን ያልኳት፣ ረጁ በየው አብርሽ አጠገቤ ያለው የትኛውን ብር ነው የበለው በይ ጠይቁ፣ እና ነገር ብዬ እኔ እና እሷ ምንድን ስለምንነባበት እና ተስፍሽ ደግሞ ይህን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ ሆናለ ብሎ ኤክስፕሌን አደረጋል። አሁንም አንቺ ጥያቄ ካለሽ እነዚህ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናም ወይ ደግሞ እንደዚህ ሆንናለ ያሉ ሰዎች ካሉ እንዲመጡ ማለት ነው ገባሽ አለ። ሳንቲማችን ተወስዷል ብዙ ነገር ነው የተባለ። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲስ ስለምናውቀው ነው እንጂ እሱን አታውቂውም ያው ስለ እኔም መጠየቅ ያለብሽ ነገር ካለ ትጠይቅኛለች ማለት ነው አገኘሽ ይመስል ግን ደግሞ ስታወሪ ነው ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንንግን ነግራለን ያለውን ነገር ጥያቄም ከሆነ እንጠይቃለን። አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አደለ? ለምን በዚህ ጾም ሰዓት ለምን እነሱ ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? ሱ ይመልስልኝ። መልሻለሁ ያለው ድጋሚ አሁን ሰዓት አልሰማሁም እኔ አልሰማሁም። ያልሰማው ጠይቄዋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ፣ አንደኛ ይሄን ማቲ ጠይቀኝ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀኝ ማቲ ነው። አብርሃም ግን አንተን ጥያቄ ልጠይቅ፣ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ ምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደመወዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶን ኬር ወደሽ ከተደፋሽ ቢረግጡሽ አይፋል ለአመዳም እያለች ለእናንተ ጎጆ መሙያ ምሰት፣ ከግርድና ወጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም እንደዛ። ይሄ ለሆኑ ጥንዶች ምናምን ጉሩፕ ሰብስቤ ምናምን እነሱን ሆዳቸውን ደግሞ አበዳን አላደርገውም። እኛን አይወኩሉም አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። አስር ሰው ነው የተገኘው። ስለሰሙን ነው አስር ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይም እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድን ነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህን ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ። ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ፣ ቢጫ፣ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይዶንኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ጠልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው፣ ምክንያቱም እዚህ ሀገር ሲወድቁ፣ ሲሞቱ፣ ሲራቡ፣ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር ይሄዱ ወይ? ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተና ገማችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብሪጅ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁን ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው፣ እውነት አንዳንዴ ምን ትላላችሁ? መስላችሁ እኛ ስንረዳ እግዚአብሔር አይንም ሙድ አትያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁ ግን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማሌሽ ላስ። ይሄ ነው ሌላው። ማቲ እኔ ደውዬ ከአንተ ጋር አወራለሁ። ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ብትበሉትንም ጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ በተለይ እንደ ጀጎን በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲጣመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊየን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃችኋለን። እያገኛቸውም ከሆነ ሶ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንዲሁም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም፣ ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ ነህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለንም። አንድ ነገር ልንገረው አብርሽ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሷ አንድ ኪሎ እላፊ መጥቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ፣ በረዶ ቤት ሲቀመጥ፣ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምን ጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን፣ ወንድሞች ሩታ እህታችን ናት። አንተም ወንድማችን ናት አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል? አብሪ ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ ሀያ አራት ሰዓት እንደ ቬንቲሌተር እየተሽከረከሩ ነው። ይሄንን ብር የሚያመጡ አምስት መቶ ድርታው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርተው የሚመጡት እኔ ጋር ረጁ ጋር ተስፌ ጋር ሀቢባ ጋር ሳይ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማት ዞኪድ ሆስፒታል ጎብኗቸው። ያንደኛ ከጎናቸው እቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ያና ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ በህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን፣ ተጋፍጠን ከፖሊስ ጋርም ከመዳሞቻችሁ ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነገም አንተ ማይሆን ቦታ ላይ ስ ምንናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች ምንናገራቸው እንጂ። ማቲ ጥፋሲያ ነገር ኮኔ ማቲያውን ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። ለራሳችሁ አድርጉ፣ ጉሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ፣ ላንተ ስለተደረገልህ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ብሃል? ያንተን ውድቀት አልፈልግም። ገባህ አብርሽ? ከሌላ እንግል እንዳታዩ። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ። ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለውን የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቱበር ዩቱባችሁ ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው፣ ከእግዚአብሔር በታች አይደለ ፎሎ ያደረ ጥላች አይኑርህ አይኑረ የምታውቀው አንተንም። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል ግን፣ ስለ እህቶቻችን ነው አሁን የምንናገረው ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይቭ ወቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች። እደ ነገር ሳአሁንም ራሱ ከዛ ነበር እዛ ቦታ ዜ ነበር የመጣሁት። ይሄ ወረቀት ላሳይ ከነ ኢትዮጵያ ፓስ እንትኗ ማለት ነው። እች ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ። ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። አራት ሆስፒታል ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት፣ መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው ኦረዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጭ ሁላችሁ። እች ልጅ አሁን ፈላጊ የላትም ኦረዲ አብዳለች። ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አደለም ድርቀት፣ መንከራተት፣ ስቃይ ወይ ቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቱበር አይደለን። እንደሌላው በዩቱብም በምንም ተጠቅመን አይደለም። ስራችንም ቆልፈን ሱቃችንም ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታ ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን። ከአንደበቷ ክፉ ቃል አልወጣም ከአንተ ጋር ከመሳቅ ከመጫወት ውጭ አንተም ከእሷ ጋር ከመሳቅ ከሷ ጋር ከመጫወት ውጭ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምን ቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ የዚህ ልጅ ቤተሰብ አብርሽ፣ ኦልሬዲ ጭንቅላቷ ስለለቀቀኝ ያንቀበላትም አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ያላት እዚህ ሚዲያ ላይ አምስት ሺህ ሰው ያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት ሶ ይሄንን ስለምናይ ነው። አብርሽ አሁን ትረዳናለህ ብለህ ትረዳኛለህ፣ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም፣ ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት እናናደድከን፣ ግን የሆነ ፊልተር ቀይናገር፣ እሱ ደግሞ ራሱ ይናገር። ምናልባት ራሱ ይናገርና ራሱ ይናገር ደግሞ ረጁ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይህም በማለታችን እንትን ከሆነ ችግር የለውም፣ እኛ ይቅርታን ጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታን ጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከአንድ ሺህ ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች ያላችሁ እና ከአብርሽ ጋር የሚገናኝን ሀሳብን እና የማይገናኙን ነውን ሀሳብ ለዩለት። እሺ ምናልባት ብዙ ሲወራ እሱን እየቀጠቀጠን ወይ እሱን እየተናገረን ሳይሆን፣ በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። ሶሃብሪ ሻሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድሉ እንሰጣለሁ። ማይክ አንተ ነው ወንድም ራችሁን ነገር የሁላችሁን ሀሳብ ከምቻ ያለሁን አሁን ለምሳሌ ለፊ ስኮል ምትባለ ዋ ሄ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጂኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለግኩት፣ በአጠቃላይ ወደ ሀሳቡን ትጠቀምለው ማለት ነው። መጀመሪያ ያወራችሁ በመንገድ ትክክል አልነበረም ማለት ላ። ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽ፣ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም፣ እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ ከፈጣሪ እናገኘዋለን ብላችሁ ነው። ስለዚህ እኔ ደግሞ እንድታስተካክሉ የሚፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አስታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ የአወራሽን ሞት ደስ ስለማይል አይ ኖ ኖ አልኩሽ። ስለዚህ ከዛም በኋላ ደግሞ አስተካክል አስተካክልሽ አወራ ምን አታስረዷቸውም ላይቭ ላይ ሊሆን ይችላል ልጆች ስትለቁም ሊሆን ይችላል ለምን በስነ ስርዓት አታወሯቸውም ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም እዚህ ሀገር ስለማልኖር አላውቅም አሁን ስታወሬ ግን ተረዳው ተረድ ገባኝ ለምን ቀስ ብለሽ ያስረዳሽ ያወራሽ ደግሞ ደዚህ ምናምን አየ አሁን ተግባባን ማለት ነው ሌሎቹንም በዚህ ልክ መግባባት ትችያለሽ ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይቭ ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። አትሳቂ ውጭ ነይ። የት ነሽ? ነይ። እናንተን አይወክልም ብዬ ነው። ማም ነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ዋ ችግር የለውም ስ እየሰማችሁ ስለሆነ ችግር የለውም። ግን ደግሞ ይህ እናንተን አይወክልም የህፃን ልጅ ስራ ነው፣ በአጠቃላይ ማለት ነው። ረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይም የሆነ ሰው ከእኔ የሆነ ነገር ያገኛል ብለሽ የምታምዙ ከሆነ ሰዎችን ሰፖርት ምታደርጉ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ፣ ማቻ ያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለብን።